ሩታዬ እንግዲህ ወደ ቡታጀራ ሄዳለች። ቤተሰቦቹ ዋጋ ነው ያለችው። ያው ከአብርሽ ጋር ተለያይተዋል። ከዚህ በኋላ የሚገናኙበት ምንም አይነት ነገር የለም። ምንም ማድረግ አይቻልም። ይሄ ፈጣሪ ስጦታ ነው። ሰምታችኋል አይደለ? አዎ። አሁን ግር ብላችሁ እንደ በግ እንደምትመጡ ተስፋ አደርጋለሁ። ትመጣላችሁ፣ ደግሞ ትመጣላችሁ። በጎች የኑ ተሰብሰበ ነዴ ነው ላችሁ። ሩታዬ ያ ወደ ቡታጀራ ሄዳለች። ከአብርሽ ጋር ተለያይተዋል። የሚገናኙበት ምንም አይነት ርዕስ የለም። በቃ ምንም ማድረግ አይቻልም። እሺ አምናችሁ ተቀበሉ ማለት ነው። ታምኔሌ እራሱ ማለት ነው ታምኔሌ። እኔ ና ያደርገኝ ታምኔሌ ራሱ ሩታና አብርሽ ተለያይተዋል፣ ቡታጀራ ሄዳለች፣ ቤተሰቦች ዋጋ ነው ያለችው ብዬ ነው ምለጥፈው ማለት ነው። ምድረ ምቀኛም ተሰብስባችሁ ግር ብላችሁ እንድትመጡ ነው የማደርጋችሁ ነው እንዴ ነው የምላችሁ። አሁን ገና ከመግቢያችሁ ራሱ ይሄ ድምፄ ስታዳምጠው ልክ ተለያይተዋል፣ ቡታጀራ ሄዳለች ስል አቤት ያለው ደስታ። ላይክ ስታደርጉ ብቻ እንዳወጡ እሺ፣ ሰብስክራይብም አድርጉ ማለቴ ምቀኛሞቹ ነው የምላችሁ። ስትመጡ ርእሴን አይታችሁ ንግግሬ ጅምር ላይ ስትሰሙ ማለት ነው ሄዳለች፣ ሄዳለች። ሰላም፣ ሰላም ውድ ቤተሰቦቼ ጤና ደስታ አመኝላችኋለሁ። እንግዲህ ሩታዬ፣ እናንተ ትንሱና አላዘር የእውነት ነው እንዴ ቀለበት ያደረጉት? እኔ እኮ አላመንኳቸውም ነበረና፣ እንኳን ደሳለሽ ትንሱ፣ ትንሱ የአላዘር ንግስት እንኳን ደሳለሽ። እውነት ለመናገር የእውነት ከሆነ በጣም ደስ ብሎኛል። ያው ሩታዬ፣ እውነት ባይሆን ኖሮ ሸርታ እንኳን ደሳለሽ አትላትም ነበረ። ነገር ግን ብላታለች የኔ ቆንጆ ከልብ አመሰግናለሁ ብላ እሷም ታጋደረገችና ሸረተች ማለት ነው። ምነው ተንጫጫችሁ? እንደ ተልባ ተንጫጫችሁ እኮ የምሬ ነው ብላችሁ ብዙ ሰዎች በጣም የተንጫጫችሁ ነው። እናንተ የሩታ ህይወት የምትመሩት እናንተ፣ የምታስተዳድሯት እናንተ፣ የምታበሏት እናንተ፣ የምታጠጧት እናንተ እኮ ነው የምመስሉት። ይኸው ለወጪ የተጠየቃችሁ ነው መመስሉት ስለፈልፉበት ማለት ነው። እና ሩታ እንደሆነ ዘናፈታ ብላ እየኖረች ነው። አሁን ታምኔ ሌላይና ወይም ደግሞ ንግግር ጅምር ላይ ስትሰሙት አቤት ያለው ደስታ አቤት እውነትም ተለያይተዋል። እውነትም ተለያይተዋል። ከዚህ በኋላ አይገናኘውም፣ በቃ ይሄ ነው ይሄ እውነቴ ነው ብላችሁ ተበልታችኋል እኮ እናቴ። ሁሌ እናንተ ማትነቁ የማይገባችሁ እኔ በግ ሳይሆን እኔ በቃ እንለያይ። አሁን እሽ፣ ጋይ ስም እናውጣ። በግ አንድ ነገር ነው፣ የበግ ሬሳ አንድ ነገር ነው። በቃ በሁለቱ ተከፋፈሉ ማለት ነው። የምሬ ነው ብላችሁ እንዴ! አንዳንዴ ሲደረግ የሆነ ነገር ሲወራ ወይም ደግሞ እዚህ ጋር ሚዲያ ላይ የሚቀርበው ነገር፣ አንዳች የሚነቃ የለም ወቃሽ ብቻ ሩታ እንደዚ ሆነች እንኳን ሄደች፣ ጥርግ ትበል። እውነተሽን ነው፣ ጥርግ ትበል። አንቺም እኮ ጥርግ ብለሻል ከእናትሽ ቤት፣ ሽንት ቤት እያጠብሽ ነው አረብ አገር ላይ። እኔ እናንተ አልነካችሁም፣ የአረብ አገር ሴቶችን ማንም እንዲነካቸው አልፈልግም። ግን እኛንን የባስ ነው ተንከሴስ የሆነው እዚህ አረብ አገር ላይ ተዘፍዝፈን ያለ እማያልፍልንም። ለዚህ ነው መሰለኝ ሳስበው፣ ማለት ነው ጋይስ፣ የምር ምቀኝነት ነው የማያሳለው። እኔ ሴትን ልጅ አንቋሽሼ ተናግሬ አላቅም። ግን ምነው በጭንቅላቱ አልወርድም አላችሁ እሷ በሰላም ነው። በቃ አሁን ተለያይተዋል። እውነቴን ነው የምላችሁ፣ ሲያምራችሁ ይቀራል እንጂ ተለያይተዋል እያላችሁ ያላችሁ ወይ? በቃ ከዚህ በኋላ አብረው አይኖርም። እንኳንም ሄደች ጥርግ አለች። ኤፍሬም ትክክል ነው። ኤፍሬም እንደዚህ ነው። ኤፍሬም ነብሰ እኮ ይማርማ፣ አንተ አለች። ምን ነበረበት አሁን ኤፍሬም በቃ አሁን ወደ መልካም ተቀይርና፣ አባቴ ሌላ ነገር ተላሽ በል፣ ወደ ሌላኛው ግባ ማለት ነው። ምክንያቱም አሁን ለነገሩ እኮ የአንዳንድ ሰው ማንነት ወይም ደግሞ የአንዳንድ ሰው ምንነት ለመብላት ይመስለኛል ያ የተደረገውና፣ ኤፍሬም ትክክል ነው። ደጋ ደረካት እንኳንም ጥርግ ትበል ሲባል እነሱ ምግባቸው አቅርበው እዛ ፏ ዘና ዘነጥ እያሉ እየተዝናኑ ምግባቸው ቀጥቅጠው ይበላሉ። መዝናኛ ቦታ ይሄዳሉ አብረው። እናንተ በዚህ በኩል ትባል አላችሁ። ግን ያናድላል ንግግሩ ለእኛ እናዶናል። ቢያናድድንም ይህ ያለ ነገር ነው። ለሌላኛው ሰው ክፍተት ተፈጠረ። ያው ብዙ አትጩሁ፣ የምሬ ነው የምላችሁ። የሚቋጭበት ጊዜ ደርሰዋል። ሰርጋቸውም እየደረሰ ስለሆነ ነው ይሄ ይምላችሁ። ሰርጌ የለም ታሽቃብጭ ልትሉኝ ትችላላችሁ። የእኛ ልጆችም ያው ይመራችኋል፣ እርግጠኛ ነኝ። በተደጋጋሚ ሰርግ አለ ሲባል ስለሰማችሁ አሁንም ያለ አይመስላችሁም፣ ነገር ግን አለ ግን ማን እያስተካከለው ነው? ቤተሰብ ነው። ታዲያ ከቤተሰብ ውጭ ማን ያስተካክለዋለ? እነሱ በዚህ በኩል እየሰከሱ ነው። ለማንኛውም ዱባይ የመጣችሁበት ስንት ነው? እናንተ ከእስከ አስራ ሁለት ሺ ድርሃም በላይ ጨርሱም እንዴ ጨረሳችሁ? ልማደርጋችሁ ድብ እናደርጋችሁ። ገንዘቡ ናሱ አንሱት፣ የምሬን ነው የምለው አንሱት። ድብ እናደርጋችሁ ህዝቤ ማለት ነው። የእውነት ይመስለውና እናንተ የሆነ ገስፈጠው በጎች የለም አሁን እኛ በግ ይሰበሰባል። እንዴት ልበላችሁ፣ በግ ይሰበሰባል ስላችሁ በየቤቱ በግ አስር በግ ይኖራችሁ፣ ሀያ በግ ይኖራችሁ፣ በሬዎች ይኖራችሁ ሰብስባችሁ፣ ከዛ በየቀኑ አንዳንድ ሰው ይጠብቃል ማለት ነው። አሁን አካባቢው አንዱ ቤት ነጌ ይጠብቃል። የአንዱ ቤት ከነጌ ወደ ከአንዱ ቤት ከነጌ ወደ እንደዛ ይጠብቃል ማለት ነው። አንዳንድ ቀን እና እስከ ሁለት ወር ድረስ ነው መሰለኝ፣ ይጠበቃል። እናላችሁ ለማታ አስረክቡታላችሁ። ያንን በግ አስርም በግ ካላችሁ ለዛ ሰው ወስዳችሁ ታቀብሉታላችሁ። እሱ ደግሞ ቅጠዋት ጀምሮ እስከ ማታ አስራ ሁለት ሰዓት ድረስ ይጠብቅላችኋል፣ ለአስራ አንድ ሰዓት ይጠብቅላችኋል። ከዛ ቤታችሁ ትወስዳላችሁ ማለት ውሃ ለማጣጣት አስራ ሁለት ለስድስት ሰዓት የኢትዮጵያ ትወስድ ለክ። እንደዛ ናችሁ እናንተም። የሆነ ነገር ሩታ ከቤት ወጣች ሲበል ግርርር አቤት ፈቶ የተለቀቀ እንትን ወፎች፣ ወፎች መራት ስርዓት አላቸው። ብር ብለው ብን ብለው ይጠፋሉ፣ ብን ብለው ይመለሳሉ። እና እንደዛ ግር ብላችሁ ምንም የለም ወፍ፣ ምንም የለም እውነቴ ነው የምላችሁ። ምንም የሚፈጠር ነገር የለም። ልጅቷ ደግሞ ስማርት ላት እንኳን ቤቷን እንደዚህ በተላለፍ ትወጣ እንዴ? እናት ትሸቅልብሻለች፣ አርግ ትሸቅል፣ ሙድ ትይዝብሻለች ገና የምርት ሙድ ነው የምትይዘባቸው እንዴ ሞታ ተገንዛት። በልጣችኋለች። በምንም ነገር የማትነቁ በቃ ሁሉ ነገር እውነት ይመስል ኤፍሬም ሲናገር እውነት የሚመስላችሁ ወይም ደግሞ አብርሽ ሲናገር እውነት የሚመስላችሁ ሩታ ስትናገር በቃ የእውነት አብርሽን የምትጠላው የሚመስላችሁ አብርሽ ሲናገራት ደግሞ አብርሽ የእውነት የሚጠላት የሚመስላችሁ ኤፍሬም ሲናገራት ኤፍሬም የእውነት የሚጠላት ይመስላችኋል እና በተኛችሁበት ቀዝቃዛ ውሃ ደፍታችሁ ተነሱ አልኳችሁ፣ አትነሱም። ለማንኛውም ችግር የለውም እና አይዟችሁ ለማንኛውም ያው መሞት አለ አይደል? እናንተም እኮ ልትፋቶች ትችላላችሁ ካገባችሁ በኋላ። ስለዚህ የትኛውም ሰው ከፈቀደላችሁ ይኖራሉ፣ ካልፈቀደለት አይኖርም። እንደዛ ነው። እናንተም እንደዛ ናችሁ። ብቻ ግን ይሄንን አክል በሰው በሰው ምንድን ነው የሚባለው? እናንተ በሰው ምንድን ነው እናንተ፣ አምጡልኝ። በሰው ሐዘን አዎ በሰው ምነው ውሎ ነገር በሰው ሐዘን ትደሰታላችሁ። ይሄንን አክል ደስታ ይህንን አክል ደስታ፣ አረማዬ አባዬ እየተባባሉላችሁ ነው። ይሄ እርማችሁን አውጡ። ሄብሬ ነው ናቸው። አሁን እኮ መግቢያዬ ላይ ብቻ ዳዳምጡላ የምትደሰቱ ትኖራላችሁ፣ የምትሰደቡ እናንተ። እዚጋ መጨረሻ አዳምጡና ትሰደቡ። እውነቴ ነው የምላችሁ። እኔ እኔ እኛማ ራስ ምታት ነው የምንሆንባቸው። የምር ሊየሰው ሀዘን ደስታ አለ እንዴ? በሰው ሀዘን ደስ የሚለው ሰው አለ እንዴ? እኔ ደስ አይለኝም። የትኛውም ሰው ቢሆን የምሬ ነው የምላቸው። የትኛውም ሴት ብትሆን ብታጠፋብኝ ራሱ የሆነ ነገር ሲደርስበት ታሳዝረኛለች እና በነገራችን ላይ እንኳንም በደረሰባት የራሷ ጉዳይ እንዲሁ የእሷ እንደበደለች በዚች ምድር ላይ ባሳየኝ ትላላችሁ። ነገር ግን ያ ሰው ደርሶበት ስታዩ ቅስማችሁ ስብር ይላል ማለት ነው። እና እናንተም እንደዛ ብቻ እንያላቅላችሁ ግ አንዳንድ ሰው እኮ ተንከሲስ ነው። በነገራችን የሞተው ሰው ራሱ እንኳንም ሞተ ደግ ሆነ የስራው ነው ያገኙ የምትሏላቸው አይደለም እንዲ እናንተ እኮ የኢትዮጵያ ሕዝብ እኮ ተረግመናል እኮ፣ ጋይስ ተረግመናል፣ ተረግመናል ብቻ እንዴ ተበድለ ተረግመናል ስንወለድም ብለው ስንወለድ ራሱ ተረግመን ነው መሰለኝ የተወለድ ነው ምክንያቱም የሰው ሀዘን የሚያስደስተው ሰው መቼም ጤነኛ አይደለም ተረግሞ የተወለደ መሆን አለበት እና ለማንኛውም ሩታ ሄዳለች እሺ ሩታ ሄዳለች ያው አብርሽ ነው የምትፈልጉ ሂዱ ቶሎ መልክ ተሳፈራችሁ የሁሬን ወዳጅ ሄዱ እንዴ ያልጠፉ በሩ አንዲቷ መጣ ላፍ ሳታደርግባቸው በፊት ያው ደረሱበት ማለት ነው። ያኔ አንዲቷ ሳትመጣ በፊት ያው ተከታይ እኮ ይኖራል። አሁን ሌላ እንደዚህ ያጣች ቆማ የቀረች መቼም ድጋሚ ቪዲዮ ትሰራለች ወይም ደግሞ ፎቶሾፕ አሰርታ ትመጣለች። ምን ችግር አለው? ስለዚህ አሁን የምትፈልጉት ሰዎች ካላችሁ ተዘጋጁና ተርቲብ ያዙ። በነገራችን ላይ አብርሃም ላይ እየጮኸ ያለው የእኛ ቡታጀራ ጅ ሰው አይደለም ሀይ